ያ በስተ መጨረሻ ናኦድ እጅ ገባች። ናኦድ እንግዲህ በቀጣይ ምን ሊያደርጋት ይሆን? የእውነት ባለ ባለ ሀብቶች ሴተኛ አዳሪ ሊያደርጋት ነው ወይስ ደግሞ ለራሱ ሊደፍራት ነው? በጣም ያሳዝናል። የሊዲያ የዋህነት እና ሚስኪንነት እንግዲህ አሳልፋ ራሷን እንድትሸጥ አድርጓታል። እሷ ከሙዚቃ ውጭ ሰው ክፉ ነው ወይም ደግሞ ጥሩ ነው ማለት አትችልም። ማመዛዘን አትችልም። ለዛም ነው ለፍቅር እኔ የተመቸችኝ ሊዲያ ናት እንጂ የተቀሩት በተለይ ለምለምና አደይ በጣም ሀይለኞች ናቸው፣ እኔ አልችላቸውም በማለት ለፍቅር መስሰቶ ነበር። እባክህ፣ እሷ ቀለል ያለይ ነች። ስለዚህ እሷ አሁን ላይ በፍጹም አታስፈልገንም። መጀመሪያ አደይን በሶስት ቀን ውስጥ ከዚህ ቤት እንድታስወጣልኝ እፈልጋለሁ በቀጣይ ደግሞ ቤዛን እያልክ ሁሉንም ጥርግርግ አድርገን እናስወጣችኋለን ከዛም በኋላ አንተም ስራህን ጨርሰሀል እያለች ፍቅር እንግዲህ ትእዛዝ ሰጠችው ቢሆንም ግን የፍቅርን ትእዛዝ በፍጹም ሊተገብረው አልቻለም ሊዲያን ተጠቀምበት በጣም ያሳዘናል ሊዲያ እንግዲህ አይላጋ ሂዳ እኔኮ እኔ ኮ ናፍቀኸኝ ነው የመጣሁት ብላ ስትለው እኔ እምልሽ አንቺ ሴትዮ ስመጣ መጣሁ እንኳ ብለሽ አታውቂም፣ አይደለም ኧረ አንቺስ ነገር ያሳዝናል፣ ብሎ ሲላት ቆይ አንተ ግን መቼ ነው እኔን የምትረዳኝ? እኔ እኮ ናፍቀኸኛ ላልኩ እንጂ ሌላ ምን አልኩ? በጣም ታሳዝናለህ፣ እንደውም ሄድኩልህ፣ ብላ በጣም ተቆጥታ ከቤት ወጥታ ሄደች። በጣም ያሳዝናል፣ እውነት ለመናገር በሌላ በኩል ቤዛ፣ ቤዛ እኔ ያን እለት ምንም ነገር አላደረግኩም ነገር ግን ሊሊ ነገሮችን አካበደችው እንጂ እኔ እንዴት በአንተ ወንድሜ ላይ እንደዚህ አይነት ነገር አደርጋለሁኝ? አታውቀኝም እንዴ? እኔ እኔ ከጓደኝነት ከወንድምነት ውጭ አንተን በምንም ነገር ላይ አልችልም ብላ ደለለችው። እሱም እባክሽ ቤዛ፣ አንቺን አውቅሻለሁኝ። ስለዚህ ለሊሊ ይቅርታ አድርግላት ብሎ ሲላል እሷም ነገሯን መጎንጎን ጀመረች። እኔ ምልክ እኔ ችግር የለውም ይቅርታ አደርግላታለሁ። በዚህ የተነሳ ግን እውነት ለመናገር አንተና እሷ እንድትጣሉ አልፈልግም። ግን ከዛ ከናኦል ጋር ያላ ግንኙነት ምንድን ነው? ማለት ደግሞ ናኦል ማን ነው? ናኦል ማለት የፍቅር ጓደኛ ነው እና ቤት ውስጥ ነው ያለው ብላ ስትለው አይኑን ማጉረጥረት ጀመረ ዴቭ ዴቭ እንግዲህ አደይን ማሽኮርመሙ እንደቀጠለ ነው። ጭራሽ አሁንማ መኝታ ክፍሏ ሂዶ መሳምም ጀምሯል። በይገርማል በጣም እንዴት ነው የምታምሪ፣ ስትተኝ ደግሞ በጣም ውብ ነሽ እያለ ማሽኮርመም ጀመረ። ከዚያም በኋላ እና ኦድ ምን ቢል ጥሩ ነው ወይ ጉት! ይሄ ሰውዬ ግን ምን ውፋራ ነው ጭራሽ ተኝታ ታምር ያለች ተውበሻል ይላል እንዴ አዋርዶኝ ነበር እኮ እውነት ለመናገር ዛሬ መቶ በነበር ተዋርጄ ነበረ ደርሶብኝ በነበር እያለ አዴይን አይቷት ብቻ ተመለሰ በቀጣይ ግን ዛሬ ካያት በቀጣይ የሆነ ነገር ያደርጋታል። በጣም ያሳዝናል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። አስተማሪውና አዝናኝ ብዙ ነገር፣ በተለይ ለኛ የምንማርበት ድራማ ነው። ደመቀና የደመቀ ጓደኞች እንግዲህ እየተባረሩ ይገኛሉ። እኔ የምልህ ጓደኛዬ እስከ መቼ ድረስ ነው ግን እንደዚህ እየሮጥን የምንኖረው? ሲል እዛኛው ዓለም እስከምንሄድ ድረስ ምክንያቱም እዛኛው ዓለም የሚያሯሩጥህ ማንም የለም አለው። ፍቅር ግን ብቅ አትልም እንዴ ሲለው ወይ ጉድ፣ እኔ አደይን አንተ ደግሞ ፍቅርን ብቻ ግን ይገርማል ሲል ሊል ሊመጣል እንዴ ሊሊ እንዴት ነሽ ብለው ሲሏት ደህና ነኝ እያለች ሰላምታውን ስታደርስ፣ እኔ ምልሽ እስኪ እንትናን አደይን ሰላም በይልኝ አላት። ከዛም በኋላ እሽ ልልሃለሁ። ነገር ግን የተፈጠረውን ነገር ነግራኝ ነበረ እና በጣም አዝናብሃለች። እባክሽ ያኔ ፍቅር ናት እዚህ ውስጥ ጣጣ ውስጥ የከተተችኝ እንጂ እውነት ለመናገር እኔ ምንም ነገር አላደረኩም። እያለ መልስ ይሰጣል። አይ ቢሆንም እሷ ሰይጣን ነች፣ የእሷን ወሬ መስማት የለብህም ነበር። ለማንኛውም ግን ሰላም በይልኝ፣ እሺ አላት። ዴቭ እህቱን ፍለጋ በጣም ተጨንቋል። ፍቅር ጋር መሄዶ ፍቅር፣ እኔ ምልሽ ሊዱን አይተሻል እንዴ ብሎ ሲላት፣ አይ እኔ ያላየሁም። ደግሞስ ምን ትሆናለህ ይጸልናት እንዴ ብላ ስትለው፣ እንዴ ቆይ፣ ምን ሆንሽ ነው? ጠዋት ደብሯት ነበረ አይ ምናልባት እኮ ኤላ ጋ የሚባለው ሊጋ ሂዳ ይሆናል ብሎ መልስ ሰጠው። ከዛ እውነት ነው አዎ እሺ ለማንኛውም እስኪ ይሁን ብሎ ዝም ብሎ እሱም አልበቃ ብሎ አደገ ሂዶ አደይንና እንዲሁም ደግሞ ለምሊን እኔ የምላችሁ አይታችኋል እንዴ ሊሊን አደይንዛ ዲያን ዛሬ ሲል አረኛ አላየንም። ሊሊም አደይም አላየንም። ምናልባት እኮ ኤላ ጋር ሂዳ ይሆናል ረብሻው ይሆናል አድራለሁኝ ብላ እና ነገኔ በጧ ስለሚሄድ ሂጂ ብዬ አመጣታለሁኝ ብላ መልስ ሲሰጠው፣ አይመስለኝም፣ ስልኳ ራሱ አልሰራብኝ አለ እያለች። በሌላ በኩል እንግዲህ ናኦል እውነት ለመናገር በጣም መጥፎ ልጅ ነው። ሁሉንም እየሄደ እኔ የምልሽ አደይ፣ አንቺ እኮ የቤት ሰራተኛ መሆን የለብሽም ነበር። ይህንን መልክ ይሄንን ቁመና ይዘሽ እንዴት እዚህ ቤት ትሰሪያለሽ? አላት እንዴ፣ ምን ችግር አለው? አይ ማለቴ በመኪና ላይ መኪና በቤት ላይ ቤት የምታንበሸብሽ እኮ ምርጥ ሴት ነበርሽ፣ እና ለምንድን ነው የማትጠቀሚበት ውበትሽን? ብሎ ሲላት አይ ይውልክ ሀብታምነት ቅጥፍነት፣ ሌብነት ከሆነ ይቅር። ምክንያቱም እኔ በላቤ ጥሬ ግሬ ሰርቼ እሱን ነው ስኬት የምለው። አይ እንደዛ አይደለም ሰርተሽ ጥረሽ ግረሽ ብሎ ሲላት እንደዛ ከሆነ ለእኔ ይቅርብ። ከዛ ሊዲያ መጣች። እንዴ ደግሞ አንተ ምን እየሰራህ ነው? ምስ እኔ ማኮ እየመከርኳት ነበረ። አደይ ሀይ፣ አደይ እኮ አትሰማህም አንተ እና ስለምን እያወራችው እያወራችሁ ነበረ እኔማ በአጭር ጊዜ ሀብታም የምትሆንበትን መንገድ እየነገርኳት እሷ ግን ልትረዳ ፈቃደኛ አይደለችም እሷን ተዋት ለእኔ ግን አስረዳኝ ብላ ስትለው ይኸውልሽ ሀብታም ሁነሽ ሴትነትሽን የምታስከብሪበት ስራ ሞልቷል እና እሱን ስራ ስሪ ብላትም እሺ አላለችም እንዴ ቆይ ታዲያ ይህን ስራ እኔ አልሰራውም እንዴ አረ ትሰሪዋለሽ ከዛ አደይ ሊዱ እባከሽ ተረጋጊ ይውልክ። እሷ በጣም የዋህና ቀበጥ ልጅ ናት እና እንደዚህ አይነት ወሬ ባታወራት ይሻላል ብላ ስትለው አይ፣ ምን ማለት ነው? አንቺ ስነ ስርዓት ያዥ! አንቺ በእኔ ህይወት ምን አገባሽ? የሚል መልስ መለሰችላት። በሌላ በኩል እንግዲህ ሊሊ አልጋ እያነጠፈች እና ኦድ መጣና መቼም ሴቶቹን መከተል ልማድ ሆኖበታል። እኔ ምልሽ ጭራሽ እያፍጫጫ ሄደ። እሺ ምን ተፈጠረ ሰውዬው ስትለው በጣም ቆንጆ ነሽ እና ለምንድን ነው የማትጠቀሚበት፣ ማለት ነገግሽኩ፣ በአጭር ጊዜ ሀብታም ትሆኛለሽ። ለምንድን ነው የሰው ቤት ግድና አንችም ያቻደይም የፈለጋችሁት ብሎ ሲላት አይ እኔ ስራውን ወድጀዋለሁ፣ ደግሞ ሀብታም ለመሆን ለምን አንተስ በአጭር ጊዜ ሀብታም አልሆንክም፣ እምብላ ስትለው አይ እኔ እኮ ነበርኩኝ፣ ነገር ግን ያው ቤት የተቃጠለብኝ እንጂ እና ሀብታም ነበርኩ። እንደዛ ከሆነ አንተ መጀመሪያ ሀብታም ሁንና ከዛ እኔንም ደግሞ ታስቀጥረኛለህ፣ እና ሁ ምንፈልገህ መተህ ነው ብላ ስትለው፣ አይ ይኸውልሽ፣ በጣም ቆንጅዬ ስለሆንሽ ከስራ ውጭም ቢሆን እየተገናኘን ሻይ ቡና እንድን ነው ብሎ ጠጋ ሲል በጥፊ ላሰችው። በጣም ይገርማል። ከዛ ቆየች ልጅ የኔን በጥፊ የመመታት ሱስ አለባት ማለት ነው ብሎ እሱም ተነስቶ ሄደ። ከዛ ቤዛ አደይን ክችን ሄደች እና አንቺ አዴ ጓደኛ ጓደኛሽ እሷ ማናትና ነው እኔን የምትደበድበት ብላ ስትል አዴ ዛሬስ ደስተኛለች ቆይ፣ ስለ ማን ነው የምታወሪው? እኔ ደግሞ ምን አገባኝ? አልገባኝም። ያቺ ሊሊ ተብዬዋ ነዋ፣ እሷ ነቸው። ከዛ እንደ አጋጣሚ ሊሊ ይመጣል። አንቺ ወራዳ ደግሞ ውርደትሽን ስላከናነብኩልሽ ነው እንዴ እንደዚህ ብለሽ የምትይው? እና ምን አገባሽ እኔ ነው እንጂ አደይ ምን ታርግሽ? ሁለተኛ አደይ አጠገብ ትደርሽና ውርድ ከራሴ ነው ብላ የእውነት ጀግና ጀግና ጫወታት። ከዛ እሷም ተናዳ ሄደች። ቤዛ አሁን ላይ ሁሉም ጠልቷታል። ምክንያቱም ፍቅርም አትፈልጋትም፣ አደይም ደግሞ አትፈልጋትም። ምንም ቢሆን ባርኮቴ በባለፈው የፍቅር ጥያቄውን ለመቀበል እያቅማማች ነበር። እናም ደግሞ ትንሽ ፍቅር ቢጤም ሳይዛት አይቀርም ነበር። እንደገና ደግሞ ሊሊም አትወዳትም። ምክንያቱም ኤላ ጋ የድሮ ስሜቱ ስላለባት ስላልወጣላት፣ እሷም ቢሆንም ግን አለቃ አለቃ እያሰኛት ትገኛለች። ቢያሰኛትም እንኳ ዴቭም እሷ አይመለከታትም። ስለዚህ እዚህ መሆን ከፈለግ እኔን አውራኝ እንጂ እሷን አይደለም ብሎ ናኦልን ነግሮታል። በሌላ በኩል ኤላና ሊሊ እዩልሽ፣ ሊሊ፣ እኔ እውነት ለመናገር ትናንት ስለተፈጠረው ነገር ምንም የማስታውሰው ነገር የለኝም። ነገር ግን ቤዛ፣ አንቺ እንደምትያት መጥፎ ሴትም አይደለችም ጥሩ ሴት ነች። እና ምን እንደምልሽ አላውቅም። በዚህ ልክ እንደዚህ ባጠረጥሪያት ጠረጥሪያት ደስ ይላይ ነበር። እንደ ኤላ ቆይኔ ወድጅ መሰለህ እንዴ? የምጠረጥራት እኔ በቃ ከእሷ ጋር ስትሆን ምንም ጥሩ ስሜት አይሰማኝም፣ ደስም አይለኝም ብላ ነገረችው። አልገባኝም። ከእሷ ጋር ብቻ ነው ወይስ ከሁሉም ጋር? ይኸውልህ ሊዲያም ሆነች ቤዛ አንተን ለማታለል ከአንተ የሆነ ነገር ፈልገው ነው እና ብትጠነቀቃቸው ጥሩ ነው። ይኸውልሽ ሊሊ፣ ይገባኛል። ተወጅኛለሽ፣ ታፈቅርኛለሽ፣ ግን በዚህ ልክ አልተጋነንም። ደግሞ እናቴ አባቴን አሳምነው አብረን እስከምንኖር ቸኩያለሁ። እኔ እኮ ላንቺ ታማኝ ነኝ እምብሎ ሲላት፣ አይ ይኸውልህ፣ አንተ ለእኔ ታማኝ እንደሆንክና ለቤዛ ስሜት እንደሌለ አውቃለሁ። ነገር ግን እሷ ላንተ ስሜት አላት። ቆይ የኔ ቤዛ እምብሎ ሲል ማለት አየህ የኔ ቤዛ ማለት ጀመርክ ማለት ነው። ከዚህ በኋላ እንግዲህ ቤዛን ካመንክ የራሱ ጉዳይ ብላ ተናዳበት ወጣች። ቆይ ምን ይሻለኛል ግን እያለ ሲያወራ በሌላ በኩል መጣች። የመጣችው ቤዛ ነበረች። እንዴ ቤዛ፣ እንዴት ነሽ? ሰላም ነኝ፣ ደህና ነኝ። ባለፈው ስለተፈጠረው ነገር ይቅርታ ብላ ስጠይቀው እኔም ይቅርታ በልሌ በሊሊ እኔ ይቅርታ ጠይቅሻለሁ ብሎ ይቅርታ ጠየቃት። ከዛም በኋላ እንደሞ ሊዲያ መጣች። ደግሞ አንቺ ዝምን ትሳሪ ያለሽ ብላ ስትል፣ አንቺ ዝምን ትሳሪ ያለሽ ኧረ፣ ሴቶች ተረጋጉ። በቃ አንቺ ሊዲያ ውጭልኝ ብሎ ሲላት፣ ቆይ አንተ ግን ሁሌ የኔን ውጭ ውጪ አይሰለችህም? በቃ ይወጣልሃል ብላ ወጣች። በቀጣይ ምን እፈጠር ይሆን?